ኦ ሃሌሉያ! እውነት ትቀጥናለች አትበጠስም። እውነትና ንጋት እያደር ይጠራ። በእኛ ሲነገር የነበረው ነገር እዛው በጆሮችሁ በጳጳሳቱ እየተነገራችሁ ስለሆነ የራሳችን ወንጌል የምትሉትን ትታችሁ የእግዚአብሔርን ወይም የኢየሱስ ክርስቶስን ወንጌል ልታምኑ ይገባል። ምሳሌ 21 18 ላይ ሀጥ የጻድቅ ቤዛ ነው። ሀጥ የጻድቅ ምንድን ነው አለ

እዚህ እውነት የሚናገሩ ሰዎች እንዲበዙ እንዲበዙ መጸለይ አለብን፣ መትጋት አለብን። ይሄ አጋንንታዊ የሆነ ወንጌልን የሚቃወመው በስጋና በደም የሚገለጠው ሀሳብ ቀንዱ እንዲሰበር ልትጸልዩ ይገባል ወገኖቼ። እና መልእክቱን እንስማው እሺ። ሊያድን እነሱንም ሊያድን አልቻለም። ይሄ የታመነ የወንጌል ቃል ሰውን ማዳን የሚችለው ሰሪው ብቻ ነው። አንዳንድ እቃዎች ታውቃላችሁ፣ ከልክ ያ አምራቹ ፋብሪካ ብቻ ነው ጥገና የሚያደርግለት ሌላ ቦታ አይድንም፣ አይታከምም፣ አይጠገንም። አምራቹ ፋብሪካ ብቻ ነው። አንዳንድ በጣም በዓለም አቀፍ ደረጃ ውድ የሆኑ የደህንነት መሳሪያዎች የሚጠገኑት በአምራቹ ኩባንያ ወይም ካምፕኒ ነው። እንደዚህ ሁሉ ሰውን ማዳን የሚችለው ሰሪው ፈጣሪው የእግዚአብሔር ልጅ እንጂ ፍጡር ፍጡርን ማዳን አይችልም፣ ያዝልኝ አይችልም። ታላቁ ኢሳያስ ምን ይላል? አኮ በመላክ ዋኮ በተንባር አላለሉ ይመጽእ ወያደኖሙ እስመውቱ ያፈቅሮሙ ወቤዘሙ ወአክበሮሙ በኩሉ መዋዕል የሆሙ ዓለም። በመልአክ አይደለም፣ በአማላጅ አይደለም፣ እሱ ራሱ የእግዚአብሔር ልጅ መጥቶ ያድናቸዋል ይላል። እሱ ለዘላለም ይወዳቸዋል፣ ለዘላለም ይወዳቸዋል። ወአክበሮሙ፣ ለዘላለም ያከብራቸዋል። ቤዛ ሆናቸው፣ ተሸከማቸው ይላል። ፍጡር ቤዛ መሆን አይችልም። የይግባችሁ ቤዛ ማለት ስለ ሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደለችም፣ ቤዛ ልጇ ነው። አትደንግጡ፣ ቤዛ አትደንግጡ። እዚህ አሁን አሜሪካ ወጣቶቹ ምን ይላሉ? ዶን ክራሽ አውት ይላሉ። ሚናደዱ አሉ፣ ሚበሳጩ አሉ፣ የሚደነግጡ አሉ። እርግጥ ነው፣ እንደዚህ አይነት ወንጌል እየተማረ የሚያድግ ወጣት ትክክለኛውን የወንጌል መረዳት ነው የሚይዘው። አዮ እውነት በየትኛውም ስፍራ በየትኛውም ሰዓት ታምራለች። ኮንፈርት ነው የሚሰጥ ስትስሰማው እራሱ እና አትደንግጡ፣ ማርያም ቤዛ አይደለችም። አራት ነጥብ በቃ እውነቱ ይሄ ነው። ስትንጫጫ የኖርክ ስትሳደብ የኖርክ እንግዲህ ጥቁር በለበሰ እዛው በሚያገለግል ጳጳስ እግዚአብሔር እኔ ተናግሬ ያለሁ ከዚህ እዛው በሚያገለግሏችሁ ሰዎች እውነት እየፈጠጠ እንደሚመጣ የማይሰማ ጀኔሬሽን እንደሚ ማለት የእናንተን ሐሰትና ተረተረት የማይሰማ ጀኔሬሽን እንደሚመጣ ስናገር ነበር። እግዚአብሔር ሊያደርግ ያለውን ነገር በእኔ አንደበት በመንፈስ ቅዱስ ይናገር ነበር። አትደንግጥ። ፍጡር ቤዛ መሆን አይችልም። ይግባችሁ ቤዛ ማለት ስለሌላ ሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምየ ማርያም ቤዛ ነሽ አሉ ለዓለም። እምቤታችን ቤዛ አይደላችን። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። አራት ነጥብ ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውቶ ዕብራውያን ምዕራፍ ዘጠኝ ቁጥር 11 ላይ ምዕራፍ ዘጠኝ ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅዱስ በገዛ ደም የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ የዓለም መድኃኒት፣ ለዓለም የተከፈለ ዕዳ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለእኛ የተሰጠ ልብ በሉ። ስለዚህ የዘላለም ቤዛነትን አግኝተው አንድ ጊዜ ፈጽሞ ነው የሚለው። ስንት ጊዜ ይላል? አንድ ጊዜ እ ፈጽሞ በገዛ ደሙ ገባ እንጂ በፍየሎች እና በኮርማዎች አይደለም። አይደለም አንድ ጊዜ ፈጽሞ። በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። ሃሌሉያ። አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የተፈረደ የፈረደበት ሮሜ ስምንት 34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ አባ እስራኤል ሎሙ እስመ መበዘጃ አምሩ ይገብሩ አባቶ የሚያደርጉትን አያውቁምና ይቅር በላቸው። በሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እግዚአብሔር አንድ ጊዜ ይናገራል፣ የተናገረው ቃል ለዘላለሙ ይሰራል። ስለዚህ በዛሬ ዕለት አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራኒዮ ተሰቅሎ ዓለምን ያዳነበት፣ ሞትን የገደለበት፣ ሞትን የሻረበት፣ እኛን ነፃ ያወጣበት፣ እርግማናችንን ያስወገደበት ታላቀን ነው። ሃሌሉያ ክብር ለእግዚአብሔር ይሁን። በጣም የሚገርም ነገር ነው። እየሰማን እያየን ያለ ነው። የተወደዳችሁ ወገኖቼ ዚስ ሚረክል ይኸ አሁን ተአምር ነው እኮ ተአምር፣ በቃ ኦርቶዶክሳውያን ይሄኔ ካልነቃችሁ መቼም ልትነቁ አትችሉም። አሁን በእኛ ሲነገር የነበረው ነገር እዛው በጆሮአችሁ በጳጳሳቱ እየተነገራችሁ ስለሆነ የራሳችን ወንጌል ምትሉትን ትታችሁ የእግዚአብሔርን ወይም የኢየሱስ ክርስቶስን ወንጌል ልታምኑ ይገባል። ማርያም ቤዛ አይደለችም አራት ነጥብ። ደም አፍስሶ ስጋ ቆርሶ በመስቀል ላይ ተሰቅሎ ስለ ሁላችን የሞተልን ሞትን ድል አድርጎ ደግሞ በሶስተኛው ቀን የተነሳው የእግዚአብሔር ልጅ ኢየሱስ እሱ ቤዛ እሱ ቤዛ ነው። ትዝም ይላችሁ ከሆነ መዝሙሩን መጀመሪያ ያሰማኋችሁ ለዚህ ነው። የጠቀሱት ቃል ዕብራውያን ምዕራፍ ዘጠኝ ላይ ያለው ቃል ነው። አንድ ጊዜ ፈሶ ደሞ የሚለውን መዝሙር ስዘምር በስመአብዬ የሚጀምርበት የመጽሐፍ ቅዱስ ክፍል ዕብራውያን ምዕራፍ ዘጠኝ ነው። ይኮ ምን የመንፈስ ቅዱስ ስራ እኮ ነው። ባይዘው ታክቲክና ቴክኒክ የሚመስለው ሰው አለ። ኖ እኔ ራሴ አይገባኝም ነበር ወንድሜ ያለውን ጨለማ ብርታት፣ እዛ ሆኜ እንኳን የጨለማው ብርታት አይገባኝም። ነገር ግን እግዚአብሔር በውስጥ ያስቀመጠውን የመንፈስ ቅዱስን ምሪት ተከትዬ ዝማሬዎቼን እዘምር ነበረ አሁን በእሳቸው ላይ የሚሰራው የእግዚአብሔር መንፈስ ትላንትና መኔን ሲያዘምረኝ የነበረው መንፈስ ነው ዕብራውያን ምዕራፍ ዘጠኝን በቃ አነበቡት ማለት መዝሙሩን አሰምቻችኋል ያልሰማችሁ ወደ ኋላ ተመልሳችሁ ደግማችሁ ስሙት አንድ ጊዜ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በወይፎኖች ወይም በኮርማዎች ደም አይደለም። ምንን አግኝቶ? የዘላለም ቤዛነትን አግኝቶ ወይም ደግሞ ለዘላለም ቤዛ ሆኖ ለዘላለም ቤዛ ሆኖ የዘላለም ቤዛ ኢየሱስ ከሆነ ሌላ ቤዛ አያስፈልግም ማለት ለዛ ነው። ከቶ አያሻም፣ ሌላ ቤዛ። አድኖናል አንዴ ጌታ። በእርሱ ያመነ ሕይወት አለው። የእግዚአብሔር ልጅ እግዚአብሔር ነው። ኦ ሃሌሉያ! እውነት ትቀጥናለች አትበጠስም። እውነትና ንጋት እያደር ይጠራል የሚባለው ይሄን። ፍጡር ቤዛ መሆን አይችልም። ይግባችሁ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 ነይኔ እያሉ ማርያምን እየጠሩ ቤዛ ነው ልጅሽ ለዓለም። ምንም ያገናኘው ነገር የለም፣ ግን የነበረውን ጭንቀት ነው የሚያሳያችሁ። የትም ቦታ ስንሄድ ነይኔ የሚዬ ካልተዘመረ ተዘመረ በቃ የሆነ የጎደለ ነገር እንዳለ ነው ህዝቡ የሚሰማው። ስለዚህ ቤዛ ነው ልጅሽ ለዓለም በሚለው ቀይረን ተቸግረን ያን ያደረግንበት ዘመን ትዝ ይለኛል። እንደሱም ሆነ እኮ አያምኑንም። ለካም አያምኑን ግንባራችን ላይ የእግዚአብሔር መንፈስ አዮ አሳዳጁ ሰውዬ ልብ ውስጥ የሚሰራው እርኩስ መንፈስ በእኔ ልብ ውስጥ የሚሰራውን የእግዚአብሔርን መንፈስና የሚገልጠውን ወንጌል ያቀዋል። ስለዚህ ጠላት የሚሆነኝ እኮ ሰውዬው እኮ ብቻ አይደለም በሰውዬው ውስጥ የሚሰራው መንፈስ ነው። ምቀኛ፣ ለክርስቶስ ተቃዋሚ የሆነ መንፈስ ነው። ኢየሱስ ክርስቶስ ብቻ ነው። አዎ ነው። ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም መዋል የለበትም። ይሄ ማለት ይላሉ ድንግል ማርያም ቤዛ ከተባለች ሌላ ማን ቤዛ ከተባለ የኢየሱስን ቤዛነት መሻማት ነው፣ መጋራት ነው፣ ፖሊቴይዝም ነው፣ አምልኮ ባዕድ ነው፣ አምልኮ ጣዖት ነው ይላሉ። ነው ወይ ግን፣ መጽሐፍ ቅዱስ ምን ይላል? ኦሪት ዘጸአት ምዕራፍ 30 ቁጥር 12 እና 16 ላይ እንዲህ ይላል፣ አንተ የእስራኤልን ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ። የማስተስሪያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። ታሪኩ ብዙ አለው፣ ከጀርባ ወደዛ ማብራር ከገባው ጊዜ ያልቅ። ያ ቤዛ የተባለው ምንድን ነው? እስራኤላውያን የሚያወጡት ገንዘብ ነው፣ መዋጮ ማለት ነው። ያ ገንዘብ፣ የማስተስሪያው ገንዘብ ቤዛ ተብሏል። ይሄ ማለት ይሄ ቤዛ ሰውን ከሞት ያድናል እንደ እግዚአብሔር ያለ ነው ማለት ግን አይደለም። ምሳሌ 21 18 ላይ ሀጥ የጻድቅ ቤዛ ነው። ሀጥ የጻድቅ ምንድነው አለ ቤዛ ነው። ይሄ ማለት ሀጥ ስጋውን ቆርሶ ደሙን አፍሶ ከሲወር ያድነዋል ማለት ነው? አይደለም። እንደዚህ አለ ረዳት ጤነኛ ሰው አይኖርም። ግን አግባባል፣ ኮንቴክስት አውት። አንድ ቃል ለብዙ ነገር ጥቅም ላይ ሊውል ይችላል። ጤ የጻድቅ ቤዛ ነው ካለ በኋላ ቀጥሎ በደለኛ የቅን ሰው ቤዛ በደለኛ የቅን ሰው ቤዛ ነው ይላል፣ ይቀጥላል። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ፣ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ። ግብፅን ለእስራኤል መናፈቄ ሰጥቻለሁ አለ፣ ቤዛ አድርጌ ሰጥቻለሁ። ታዲያ ግብፅ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድና ድንገትን ይከፍታሉ ግብጽ ማለት ነው አይደለም፣ ለራሳቸው እንደዛ አሉ። አ ግብጽ ማለት ሐሳቡ። ስለዚህ አንድ ቃል በተለያየ አግባብ ለብዙ ነገር ጥቅም ላይ ሊውል ይችላል። ይሄ ቃል ለዚህ ብቻ ነው እያረገ ወይ እየወረደ አይነት ከከፍ ዝቅ የለው አይባልም። መጽሐፍ ቅዱስ እንደዛ ነው የሚያሳየው ብዙ ይህን የመሰለ አሉ። የሐዋርያት ስራ 7 35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው። ማንን ማንን ነው የላከው? ሙሴን። እግዚአብሔር መላኪ እግዚአብሔር ነው፣ ታላኪ ሙሴ ነው። ወደ ማን ነው የላከው? ወደ ወገኖች፣ ወደ እስራኤል። ምን አድርጎ ላከው አለ? ሹምና ቤዛ። ቅዱስ እስጢፋኖስ ነው ያንን ብሉይን ታሪክ ተርኮ ሲነግራቸው ና ቤዛ ቤዛ አድርጎ ላቆ። ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ አያስፈልግም ማለት ነው? ሙሴ ክርስቶስን ቤዛነት ይሻማል ማለት ነው? ኧረ በጭራሽ! እንዲያላረዳ አይደለም።